በስም አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። የተከበራችሁና የተወደዳችሁ የእግዚአብሔር ቤተሰቦች እንደምንሰነበታችሁ። ለቸርነቱ ወሰን ደንበር የሌለው ልዑል አምላካችን እግዚአብሔር ከማንኛውም ክፉ ነገር ሁሉ ጠብቆ በእድሜያችን ላይ እድሜ ጨምሮ ለዚህ ዕለትና ለዚህ ሰዓት ስላደረሰን ስሙ የተመሰገነ ይሁን። ውድ ወገኖቼ ዛሬም እንደ እግዚአብሔር መልካም ፈቃድ ካለፈው የቀጠለ ነው የምንማረው። ባለፈው ጊዜ እንግዲህ ለተለያየ በሽታ የሚሆን ለተለያየ ችግር ጸሎት አስፈላጊ እንደሆነ ስለ ጸሎት ነው ያየ ነው። ዛሬም በዚሁ ዙሪያ ነው ቀጣዩን የምናየው። ጸሎት በጣም ትምህርቱ ሰፊ ነው። እኔ እንዲሁ ለመግቢያ ያህል ትንሽ ለማለት ፈልጌ ነው እና ስለ ጸሎት ብዙ ሊቃውንት ብዙ አባቶች አስተምረዋል። ብዙ መጻሕፍት አሉ። እነሱን አንብቡ፣ ተከታተሉ። ስለ ጸሎት በጣም ሰፊ ግንዛቤ ታገኛላችሁ። እኔ ግን በአጭሩ ለማለት ፈልጌ ነው እና ስለ ጸሎት ሁለተኛውን ክፍል ዛሬ የምናየው የጸሎት ሰዎች በሶስት መንገድ እንደሚከፈሉ ነው። የምናየው የጸሎት ሰዎች በሶስት ይከፈላሉ። አንደኛ የግል ጸሎት፣ ሁለተኛ የቤተሰብ ጸሎት፣ ሶስተኛ ደግሞ የማህበር ጸሎት በመባል ይታወቃል። ጸሎት እንግዲህ ስናቀርብ፣ ስንጸልይ ስናደርስ በነዚህ መንገድ ነው። የግል ጸሎት የሚባለው አንድ ሰው ለብቻው ቤቱ የጸሎት ቤቱ ላይም ሊሆን ይችላል፣ በተለያየ የስራ ቦታም ሊሆን ይችላል። ብቻውን ከማንም ሰው ጋር ሳይጨመር ለእግዚአብሔር ብቻ የሚያቀርበው የሚጸልየው ጸሎት የግል ጸሎት ይባላል። እንግዲህ በቤተ ክርስቲያን ስርዓት በቀን ስንት ጊዜ መጸለይ እንዳለብን ስርዓት አለ። በቀን ሰባት ጊዜ ይባላል። ትእዛዝም ነው እሱ መባል ብቻ አይደለም። የቤተ ክርስቲያን ስርዓት በቀን ሰባት ጊዜ እንድንጸልይ ነው እሱ። እንግዲህ ሰዓቶቹ አሉ። ለምሳሌ በንግህ በጠዋት ማለት ነው፣ በሶስት ሰዓት፣ ከቀኑ ስድስት ሰዓት፣ ከቀኑ ዘጠኝ ሰዓት እንዲሁ አሥራ አንድ ሰዓት እና መንፈቀ ሌሊት በጸሎተ ነዋም ይባላል። በብኝታ ጊዜ ከዚያ መንፈቀ ሌሊት መንፈቀ ሌሊት ማለት ከሌሊቱ ስድስት ሰዓት። እነዚህ የጸሎት ሰዓቶች አሉ። እንግዲህ በዚህ ሁሉ ሰዓት መጸለይ እንኳን አንድ ሰው ባይችል ጧትና ማታ እንኳን መጸለይ ያለበት ማለት ነው። በሁለተኛ ደረጃ የቤተሰብ ጸሎት ነው። የቤተሰብ ጸሎት ሲባል በቤት ውስጥ የጸሎት ቤት ሊሆን ይችላል። እንግዲህ የጸሎት ቤት ቢኖር በጣም መልካም ነው። ከሌለ ግን ቤቱ ለጸሎት እንዳይመች አድርጎ ባልና ሚስት፣ ልጆች፣ አጠቃላይ በቤት ውስጥ የሚኖር ሰራተኛ፣ የሚሆን ዘመድ፣ ሁሉም በዚያ ቤት የሚኖረው ሁሉ በጋራ የሚጸልየው ማለት ነው። አንድ ላይ ሆኖ መጸለይ ይገባል። አሁን ይሄ ስርዓት በእውነት በጣም ጠፍቷል። ተረስቷልም ማለት ይቻላል። በጣም አንዳንድ ሰዎች ሊኖሩ ይችላሉ አንዳንድ ሰዎች ሊኖሩ ይችላሉ እንጂ በብዛት የለም። ጠዋት ተነስቶ በቃ ቁርስ በልቶ ወደ ስራ፣ ወደ ትምህርት ቤት፣ ወደ ምን እሱን ተውት። እንደው ጸሎት፣ ማዕድ እንኳን ምግብ እንኳን ስንበላ ጸሎት አድርገን መብላት እኮ እራሱ እየከበደን ነው ያለው። ዝም ብሎ ያዘው ያዘው ዝም ብሎ መቅደድ ብቻ ነው። እግዚአብሔርን አመስግን ጸሎተ ማዕድም አለ በማዕድ ላይ በስንበላ ስንጠጣ መጸለይ እንዳለበት ስርዓት አለ እና በጣም ደክመናል በጸሎት ጸሎት ትልቅ ሀይል ያለው ትልቅ መሳሪያ መሆኑ እየታወቀ በቃ ረስተነዋል እና ባጭሩ የቤተሰብ ጸሎት የሚባለው መላ ቤተሰቡ በአንድ ላይ ሆኖ የሚጸል የሆነ እኔ ባይገርማቸው አንድ ጥሩ ቤተሰብ እንዲሁ በዓይኔ ያየሁት አለ እና እነዚህ ቤተሰቦች ምን ያደርጋሉ? ባልና ሚስቱ ልጆቻቸውን፣ ሰራተኛም ካለ ሰራተኛ ሆነው ጧትም ተነስተው ከምንም በፊት ልጆቹንም ቀስቅሰው አንድ ላይ ሆነው ይጸልያሉ። ማታም አለ የጸሎት መርሃ ግብር። ማታ እንደውም በጋራ ከጸለዩ በኋላ የእግዚአብሔር ቃል መጽሐፍ ቅዱስ ያነቡና አንድ አንቀጽ፣ ከዚያ በተራ ባልና ሚስት ያስተምራሉ፣ ያንን ቃል ያነበቡትን ያብራራሉ። የሚችል ቤተሰብም ካለ እንደዚሁ በተራ አንብቦ ያንን ያነበበውን ያብራራል። በእውነት በጣም ጥሩ ቤተሰብ ነው። እንግዳ ሰው እንኳን ሲሄድ በጸሎት ሰዓት ከሆነ ነአብረህ ጸልይ ነው የሚባለው እንጂ እንደው ዘሎ እንጀራ ብላ ምንበል አይባልም። ሰዓቱ ከደረሰ መጀመሪያ ጸሎት ነው ከራት በፊት ጠዋትም ከሆነ ከቁርስ በፊት እና በጣም መልካም ቤተሰብ ነው። እዚጋ ያነሳዎት አራያ የሚሆን ቤተሰብ ስለሆነ ነው በእውነት ይሄን ነገር በረከት የምናገኝበት ልጆቻችን፣ ቤተሰቡ በጤና መሰላም በበረከት የሚኖርበት ጸጋ ነው ይህንን እንደው ብንረሳውም አሁን ይህንን ቃል የምትሰሙ ጀምሩት፣ እስኪ ምንም ጉዳት የለውም። ልጆችም ስርዓት ይዘው ያድጋሉ። ነገ ትልቅ ሲሆኑ ይህንን አርያ፣ መልካም አርያ ይዘው ነው የሚያድጉት። ዛሬ ልጅ ለአባቱ ለእናቱ የማይታዘዝ ኃይለኛ ልጅ የሚሆነው በእውነት በስርዓት እንደዚህ በጸሎት ስለማያድግ ነው እና በቤተ ክርስቲያናችን በሃይማኖታችን እንዲህ አይነት ስርዓት አለ። ይህን ስርዓት ብንረሳውም አለ ተቀምጧል እና በእውነት ያልጀመርን ሰዎች ጀምረን ብናየው በረከት የምናገኝበት ነው ማለት ነው። ሌላው እንግዲህ ለሶስተኛ ደረጃ የምናየው የማህበር ጸሎት ነው። የማህበር ጸሎት የሚባለው በቤተ ክርስቲያን በአንድ ላይ ከሰዎች ጋር ሆነን በበዓላት የምንጸልየው በቅዳሴ፣ በማህሌት፣ በሰዓታት በንግስ በዓላት እንደዚህ በህብረት ከምእመናኑ ካህናት አባቶች ሊቃውንት ጋር ሆነን ምንጸልየው ጸሎት ምን ይባላል? የህብረት ጸሎት ይባላል። ይሄ መቼም ዛሬ ወደ ቤተክርስቲያን የሚሄድ ሰው ሁሉ የሚያውቀው ነው፣ ይጸለያል። እዚያ ለበረከት ያድርገው እንጂ ይሄ ደህና እየሄደ ነው። ከልብ በፍቅር በትትና በንጽሕና መቅረቡ እንጃ እንጂ መቼም ብዙ ሰው እየተሰበሰበ ይሄ የማይበር ጸሎቱ እየተካሄደ ነው ማለት ነው። እንግዲህ ጸሎት በዚህ መልኩ ነው የሚጸለየው ማለት ነው። በሌላ መልኩ እንግዲህ የጸሎት አይነት ደግሞ አለ። የጸሎት አይነቱ በሶስት መንገድ መሆን አለበት፣ ወይም በሶስት መንገድ ነው የሚከፈለው። ይሄኛው ደግሞ የውዳሴ የምስጋና ወይም ያኮቴት ወይም ያስተውቆት ወይም የምልጃ ይባላል። የውዳሴ የአኮቴት ማለት የምስጋና ማለት ነው። በግዝ ስለሆነ ነው ያስተውቆት፣ ግዝ ነው የምልጃ ማለት ነው። እንደዚህ አይነት ጸሎቱ በዚህ አይነት መንገድ ነው የሚቀርበው። የውዳሴ ጸሎት ምንድን ነው? የውዳሴ ጸሎት የእግዚአብሔርን መግቦት፣ ዘላለማዊነት፣ ሁሉን ቻይነት፣ ጠባቂነት፣ በዓለም ሙሉ መሆኑን ኃያል መሆኑን እያሰብን ለሱ የምናቀርበው ጸሎት ምስጋና ማለት ነው። ለምሳሌ በትንቢተ ኢሳያስ ምዕራፍ ስድስት ቁጥር ሶስት የሉቃስ ወንጌል ምዕራፍ አንድ ቁጥር አርባ ስድስት ላይ ስናነብ እናገኘዋለን። ይሄ በጣም ብዙ ቃላቶች አሉ፣ እንደው አጭሩ ለመግለጽ ፈልጌ ነው። ይሄ እንግዲህ የውዳሴ ጸሎት ለእግዚአብሔር ውዳሴ ምስጋና የምናቀርብበት ጸሎት ነው። ስለ አምላክነቱ፣ ስለ ፈጣሪነቱ፣ ስለ መግቦቱ ፀሐይን በፀሐይ አብስሎ በዝናብ አብቅሎ የሚመግበን አምላክ፣ መዓልቱ ሌልቱን የሚያፈራርቅ አምላክ፣ ሁሉን በነፃ የሚሰጠን፣ ካለመኖር ወደ መኖር አምጥቶ የፈጠረን፣ የዘላለም ሕይወት የሚሰጠን፣ ትንሣኤን የሰጠን። ምን እሱ ያልሰጠን ነገር አለ? ይህን ሁሉ አስበን ምን ከፍለው ነገር የለም። ለዚህ ምን እናቀርባለን? ውዳሴ የውዳሴ ጸሎት ብለን የምንለው ይሄንን ነው ማለት ነው። ሌላው ደግሞ የምስጋና ጸሎት ነው። የምስጋና ጸሎት የምስጋና ጸሎት እና የውዳሴ ያው ተቀራራቢ ነገሮች ናቸው። እግዚአብሔር ስላደረገልን ነገር የምናቀርበው ጸሎት ነው። መቼም እግዚአብሔር ካለመኖር ወደ መኖር አምጥቶ ፈጥሮናል። በነፃ የሰጠን ብዙ ነገር ነው። መቼም እሱ የእሱ ስጦታ በነፃ ነው። ዓይን ሰጥቶናል፣ ጆሮ ሰጥቶናል፣ ሙሉ አካል ሰጥቶናል። የምንበላው የምንጠጣው ሰጥቶናል፣ የምንኖርበት ሰጥቶናል። ምን ያልሰጠን ነገር የእሱ ስጦታ ተቆጥሮ ያልቃል ወገኖች? ተዘርዝሮም ተቆጥሮም አያልቅም። እና ስለዚህ ላደረገልን ነገር ሁሉ የምንከፍለው ነገር የለም። ይሄ የምስጋና ጸሎት ይባላል። ነቢየ እግዚአብሔር ቅዱስ ዳዊትም ያለው ነገር አለ በመዝሙር አንድ መቶ አስራ አምስት ቁጥር ሶስት ላይ ለጌታዬ ለእግዚአብሔር ስላደረገልኝ ምን ምን ከፍለዋለሁ? ምን ሰጠዋለሁ? ምስጋና ብቻ ነው እንጂ እንክፈልስ ብንል ምኑን እንከፍላለን? እንዴትስ ነው የምንከፍለው? የእሱን የሱን ውለታ የእሱን ስጦታ የሱን ቸርነት። ስለዚህ ይሄን አስበን የምናደርገው ነገር የምስጋና ጸሎት ይባላል እና አንደኛ ተሰሎንቄ ምዕራፍ አምስት ቁጥር አስራ ሰባት ላይም ይኸው ይናገራል ማለት ነው። ቅዱስ ጳውሎስም ስለማይነገር ስጦታው ምንድን ነው ያለው? እግዚአብሔር ይመስገን። ስለማይነገር ስጦታ ምን ይነገራል? ይቆጠራል? እግዚአብሔር ስጦታ ይሰፈራል? ይለካል? ይተመናል? በምን ስንተምነዋለን? ስለዚህ ለዚህ ስጦታው ለዚህ ቸርነቱ ለዚህ መልካም ነገሩ የምናቀርበው ነገር የምስጋና ጸሎት ይባላል። ሌላውና መጨረሻው የምልጃ ጸሎት ይባላል። እንግዲህ የምልጃ ጸሎት ከክፉ ነገር እንዲያድነን ኃጢአታችን ይቅር እንዲለን ከኃጢአት በቀር የምንፈልገውን ሁሉ እንዲሰጠን የምንጸልየው ጸሎት ነው። በማቴዎስ ወንጌል ምዕራፍ 6 ቁጥር 9 እስከ 15 ያለውን ስናይ የሐዋርያ ስራ ምዕራፍ 7 ቁጥር 59፣ እንዲሁም የሐዋርያ ስራ ምዕራፍ 12 ቁጥር 15፣ መዝሙር 50 ቁጥር 1 ላይ የምናገኛቸው የእግዚአብሔር ቃላቶች አሉ። እነዚህን በጥሞና ለማስተዋል እናንብባቸው። ይሄ ብቻ ነው ማለት አይደለም፣ ለማሳያ ያህል ነው እና ከክፉ እንዲያድነን ቅዱሳን ሐዋርያት ጸሎት አስተምረን ብለው ጌታችን መድኃኒታችን ኢየሱስን ሲጠይቁት ያስተማራቸው ጸሎት አለ፣ አባታችን የሚለው አባታችን ወይ በሰማያት የምትኖር ስምህ ይቀደስ መንግስት ትምጣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን የዕለት እንጀራችን ስጠን ዛሬ በደላችን የሚቅር በለን ከክፉ አድንን እንጂ አዎ ከክፉ አድንን እንጂ ከክፉ አድንን ከክፉ አድንን ብለን የምናቀርበው ጸሎት የምልጃ ጸሎት ይባላል እሱም ወደ ፈተና እንዳትገቡ ትጉና ጸልዩ ብሏል አደለ አዎ ፈተና እንዳይገጥመን የሰይጣን ፈተና። ይህ አለም በጣም ክፉ ስለሆነ በየዕለቱ ጥሩ ነገር እግዚአብሔር እንደሰጠን፣ ክፉም ከጎናችን አለ ወገኖች። አሁን ይህን ትምህርት ያነሳ ነው እንግዲህ፣ በሽታ እንዴት ይመጣል ነው እንግዲህ። በሽታ አንዱ በሰይጣን በኩል የሚመጣ ፈተና ነው። ስለዚህ መድኃኒታችን ኢየሱስም ወደ ፈተና እንዳትገቡ፣ ወደ ክፋት እንዳትገቡ፣ ችግር ውስጥ እንዳትወድቁ ምንድን ነው ትጉና ጸልዩ ነው። ስጉና ጸልዩ፣ ለጸሎት ቦታ ስጡ፣ ስፍራ ስጡ። ወገኖች ዛሬ ሰው ተነስቶ ወደ ስራ ተነስቶ ወደ ምግብ መሮጥ ብቻ ነው እንዴ! አንድ ትልቁ መሳሪያችን እኮ ነው። ስራችን እንዲሳካ ህይወታችን ጤነኛ ሆኖ ደስተኛ ሆኖ እንዲኖር የክፉ ነገር ሁሉ መከላከያ ጋሻችን፣ ጦራችን፣ መከታችን ጸሎት ነው። ለጸሎት ስፍራ አንስጥ፣ ቦታ አንስጥ፣ ወገኖች ሁሉም ነገር ይደርሳል። ጸለየን እኮ የገባንበት ነገር የተባረከ ነው የሚሆነው የቀና ነው የሚሆነው እና መድኃኒታችን ኢየሱስ ክርስቶስም ትጉና ጸልዩ ወደ ፈተና እንዳትገቡ ነው። ዛሬ ዝም ብሎ እንደ እንስሳ በልቶ መተኛት፣ በልቶ መነሳት፣ በልቶ ወደ ስራ መሮጥ፣ በቃ ይሄ ሆኗል። የእንስሳ ኑሮ ሆኗል ኑሯችን። እኛ የሰው ልጅ ከእንስሳ የተለየ ፍጡር ነው። ሰው ባህሬ መላካዊ እና ባህሬ እንስሳዊ ነው ይባላል። በባህሬ መላካዊነታችን እንጾማለን፣ እንጸልያለን፣ እንሰግዳለን። ይሄ መላካዊ ባህሪያችን ስራ ነው። በባህሬ እንስሳዊነታችን እንበላለን፣ እንጠጣለን፣ እንተኛለን ወዘተ። እና ተፈጥሯችንም እኮ ረሳ ነው። ሰው መጀመሪያ የተፈጠረው ለምንድን ነው? ስሙን ለማመስገን ክብሩን ለመውረስ፣ አይደለም እንዴ? እንዴት ነው ዛሬ እንስሳ ይሆን ነው በልቶ በቃ፣ እንስሳ ብቻ ነው፣ ይበላል፣ ይጠጣል፣ ይተኛል። ሰውና እንስሳ እኩል አይደለም። ሰው እኮ በእግዚአብሔር አርአያ ምሳሌ የተፈጠረ ፍጡር ነው። የመላእክት ወገን ነው። መላእክት አሁን በምስጋና ነው የሚኖሩት። እንደ መላእክት አራት ሰዓት እንኳን ባናመሰግን እንደ ሆነ ደቂቃ ፈጣሪ ማሰብ ተገቢ ነው። እኛ ጸለይንም አልጸለይንም ለእግዚአብሔር የምንጨምርለት የምንቀንስለትም ነገር እኛ እኛ ወደ ፈተና እንገባለን፣ እኛ ወደ ችግር እንገባለን፣ በረከት እናጣለን፣ ሰላም እናጣለን፣ ጤና እናጣለን። በጣም ብዙ ችግር ነው የሚደርስብን ካልጸለይን። ጸሎ ትልቅ ጋሻችን መከታችን ነው እና ልንጸልይ ይገባል። እና ይሄ እንግዲህ ከክፉ እንዲያድነን ከአአጢአታችን ይቅር እንዲለን ከኃጢአት በስተቀር የሚያስፈልገው መልካም ነገር እንዲሰጠን፣ ጤና እንዲሰጠን፣ በረከት እንዲሰጠን፣ የመሳሰሉትን አስፈላጊ መልካም ነገሮች እንዲሰጠን የምንጸልየው ጸሎት የምልጃ ጸሎት ይባላል። እንግዲህ ጸሎት ለራሳችን ብቻ ሳይሆን ለሰዎችም። ክርስቶስም እኮ ወደ ፈተና እንዳትገቡ ትጉና ጸልዩ፣ ከክፉ አድነን እንጂ ነው። ሌሎችም እንድጸልዩ ከክፉ አድነኝ አይደለም ያለን፣ ክርስቶስ ከክፉ አድነን እንጂ እኛ ስንጸልይ ለግላችን ብቻ ለሌሎችም መጸለይ ይገባልና። እንግዲህ የጸሎት ሰዎች በሶስት ይከፈላሉ። የጸሎት አይነት በሶስት ይከፈላል ብለን ያየ ነው። ይህን ይመስላል ማለት ነው። በዚህ መልኩ አውቀን እንጸልይ። አንዳንድ ጊዜ ይምታታብናል። የውዳሴው፣ የወዳሴው ጸሎት፣ የምስጋናው ጸሎት፣ የምልጃው ጸሎት ይምታታብናል። ጸሎት በእርግጥ እውቀትም ይፈልጋል ትምህርትም ይፈልጋል። ስለዚህ በዚህ መልኩ ተረድተን እኛ ስለማንኛውም ነገር መጸለይ በሁሉ ነገር ጸልዩ ነው። እንግዲህ እዚህ ጋ ጸሎት የማይገባበት ነገር የለም። ታመን ከሆነ ስለ በሽታችን መጸለይ እንችላለን። በረከታተን ከሆነ ስለ በረከት በረከት እንዲሰጠን፣ ሰላማተን ከሆነ ስለ ሰላም መጸለይ። በቤተ ክርስቲያን ብዙ አለ። ስለ ድውያን የሚጸለይ ጸሎት አለ፣ ስለ በሽተኞች ማለት ነው። ስለ ሰላም የሚጸለይ አለ በመንገድ ስለሚሄዱ የሚጸለያለ ስለ ዝናማት የሚጸለያለ በእንተ ዝናማት ሚልብስ ተቁ የሚባል ጸሎት አለ። እሱን በዝርዝር ወደፊት እናያለን እና ስለ ሁሉም ነገር በጸሎትና በምልጃ ለምኑ ነው የተባለው። እና እንግዲህ ጸሎት በዚህ መልክ ነው የሚቀርበው ወገኖች። ምናልባት እንግዲህ የጸሎት መቼም ሁሉም አንድ አይደለም እና ስለ ጸሎት የማያቅ ሊኖር ይችላል። እና የበለጠ ማብራሪያ የምትፈልጉ ካላችሁ ስልክ አስቀምጣለሁ፣ እዚያ ጠይቁኝ እና በጥያቄ መልክ ልናብራራም፣ ግልጽ ያልሆነ ነገርም ግልጽ እንዲሆንላችሁ ጥያቄያችሁን አስቀምጡ መመለስ ይቻላል ማለት ነው። ስለዚህ በዚህ መልክ መጸለይ አለብን። ለጸሎት ቦታ ስጡ፣ ስፍራ ስጡ ለማለት ነው። ለዛሬው በዚሁ ይበቃናል። የመከረን ያስተማረን ቸሩ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። መስዋዕት ለእግዚአብሔር።